ረህመቱላሂ ወበረካቱ፣ ውድ እና የተከበራችሁ ደግሞ የቤተሰቦቼ እንደምን ሰላም ናችሁ? እኔ ያለሁት አልሐምዱሊላህ። እንግዲህ እኮ መንግዜው ቁጭ ብዬ ዳህራ ጋር አ እና ሀቢት እኮ የሚታጠበው እኔ እና ዘሀራ ጀምረ ነኝ እሑድ ይሄን እኔ ጀምሬዋለሁኝ ዘሀራ ይሄን ትታኝ ጨርሳለኝ ትታኝ አብቅ ታጥርታ በአሸዋ እና በዚህ

ኮሜንታቶች ውዶች ዋ አመሰግናችኋለሁ አንዲት ላይ ተቀይሜብሻለሁ ብለሽኛል ምን ሁነሽ ነው የተቀየምሽው ምን ዲን አልመለስኩልሽ ሁነሽ ነው ያው ኮሜንት ሽን አላየሁትም ያልመለስኩልሽ እኔ ነው እንጂ ጥያቄያችሁን አንድ ባንድ ተላጃ ውሃ እንዴት ብሎ ነው እንትን ያልሽ ያልሽውን ቢሆንሽ ይቅርታ እንግዲህ በመሀል ሸበካ ያጥቆ ነበረ ና ሁለት ቀን ነው ገና የገባሁት እንሻላህ እቀርጠዋለሁኝ ለሀ እንዴት የምታስገዱው ያልሽው በዐላህ ይዘሽኝ ነበረም ያው ስለሸበካር ስለሌለኝ ነው እንሻላህ ጥያቄሽን እመልሳለሁ ብዬሽ እኔ እንትን ያልኩት የህን ያልሽው እንዲሆንሽ ብዬሽ ነው ጥያቄዬን ሳመልሽ ተቀይሜሻለሁኝ ስላልሽኝ ነው በተቀየምሽበት ንገሪኝና እንሻላህ አስተካክላለሁ ማለት ነው ጣን ነው። ዘሐራ በነገራችን ላይ አስተዋውቃችኋለሁ። ኢንሻላህ ይችን ሁለቀን በቢሮ ጠብቁ፣ እዣ ትቀርባለሁም ዘሐራን ትተዋወቁ። አልታላችሁ እሙ ዘሐራ ብዙ ጊዜ በነገራችን ላይ ዲያጋትልም ቢ ነው የምትለው ለዛ ስለምሸሽ ስለምያት እንትን አሁን ይዤላችሁ እመጣለሁ። ሰሞኑን ዛህራን አስተዋውቃችኋለሁ። አለው አስተዋውቂን ብዙዎቻችሁ ልጄ አስፈጥራኝ ቁጭ ነበር የከመ ልጄ አስፈጥራኝ ስል አስተዋውቂን ብላችሁኛል። እንሻላ ሰሞኑን ይዣት እቀርባለሁኝ ማለት ነው። የሆነ ነገር ምናምን የምትል ኮሜንት አለ። በጣም ነው ፈታ ያደርጋችሁ። እንሻላ በባንዲ ሰብሰብ ሰብ አድርጌ ኮሜንቱን ይዤ እመጣለሁ። እንሻላ እናንተንም ለሀገራችሁ ያብቃችሁ። የቆያችሁት ኑ ቶሎ ወደ በሀገራችሁ ግቡ። ሁለቤት የሰው እንዲሰራ አይኖርም። ባላችሁ ህይወት በቤታችሁ ኑሩ። ቤት ያልሰራችሁ ቡ ቤትስ፣ ማንኛውም አንድ ሰው ሲወጣ ሀገሩ አላማ ኑሮት ነው የወጣው እና አላማችሁን ምግባችሁን አሳኩላለሁ። ጠንክሩ፣ ገንዘባችሁንም አታባክኑ። ነው ቶሎ እንዲመጡ ወዲ ያገራችሁ ታሱ። ሀገር ግን በሰው ሀገር እየተቀጠቀጥነን ገንዘባችንን ካባከን ነው ወዲ ያገር መግቢያችን በጣም እድሉ ይጠባልና፣ ምን ይዤ ምን ይዤ እቺን ሰር እቺን ይዤ እቺ ትበቃኛለች እንዴ የሚባለው ይመጣልና፣ ውዶችዬ፣ ብዙም ቤተሰብም ስረዱም ከፈል እያረጋቸው ረዲታቸው የነብሳቸው ህይወት እንድትኖሩ ለሰው ህይወት አታኗኑሩ የታሰራችሁ ቶሎ የቆያችሁት ማለት ነው ያልቆያችሁት አዲስ የሄዳችሁ ስሩ ጠንክራችሁ ጠንክር ብላችሁ ሰርታችሁ አላማችሁን የመጥ የሄዳችሁበትን አላማ አፍሳሁላችኋለሁ አበዛሁበት አበዛሁባችሁ ብዙ ኮሜንት አለ ኢንሻአላ ኮሜንታችሁን እያነበብኩኝ አገር ማን መጣ ምናምን እያላችሁ አላችሁ ኢንሻአላ ኮሜንታችሁን እያነበብኩኝ እመልሳለሁኝ አገር አንመጣም አትበሉ ብቻ ምንም ቢሆን የሰው ሀገር ነው። የሄድንማ ሀገራችን ነው እና ሀገራችን አንመጣም ምናምን ብላችሁ ተስፋ አትቁረጡ። እጆችዬ ቤተሰቦቻችሁ ጋራ ሸከፍከፍ ብላችሁ ይባላችሁ ካያት አሳልፋችሁ ተደስታችሁ የምትኖሩ አለ ያደርጋችሁ። እውነት ለመናገር አረብ ሀገር ያለ ሴት በጣም ጀግና እንኳን ለህይወቱ አይደለም ለሰው ህይወት የምትቀይር ነውና ናችሁና አላህ ይጠብቃችሁ በየላችሁበት እላችኋለሁ። እንግዲህ ህሙዬን ማበረታቱ ይበት የላይስ ከሚራማን ይቱ ዘሀራ ናት። ዛሬ ከሚራማንም አልፎልኛል ማለት ነው። ሰሞኑን እንግዲህ እኔ ጋር ናት። እንሻላ ደግሞ ምነግራችሁ ምኖረኛል ዛሃራ፣ እንሻላ አስታወቂያችሁ ካበቀው በኋላ እንሻላ ነግራችኋለሁኝ። እና ዛሃራ ያው እኔ ጋር ስለሆነ ያሁን መጣታ ትናንትና ነው የመጣችልኝ። ተንታሊ ብዬው ብዬ ህትማየና አስከፍቤ ነበርና አሞብኝ ነበር። እኔም መፍለክለክ አልቻልኩም እኮ መጣችልኝ ማለት ነው። እንግዲህ ጎማ ያስተጣጣበት ይናማን ጣጣ ማለት ነው።